መገናኛ ጎሞ፣ አሌሉያ ኢየሱስ ያደና፣ አሌሉያ ሜክሲኮ ላይ ሆኖ ኢየሱስ ያደና፣ የታመመለታ ማርያም ማርያም ይላል። አሌሉያ ይህ እውነት ነው። አሁንም ቪዲዮ ስታዩ እንዲህ ይባላል ወይ ትላላችሁ? መሬት ላይ ያለ እውነታው ይህ ነው። አየህ፣ በመከራ ቀን የታመምክ ቀን የተቸገርክ ቀን አዳኝ ማን ነው? ኢየሱስ አይደለም? ዝም ብላችሁ ነው ኢየሱስ ኢየሱስ ብትሉት፣ በችግር ቀን ግን የምትሉት ማርያምን ነው። ነው ሰው በልቡ የሞላው ነው በአፉ የሚናገረው። ስትቸገሩ፣ ስትጨነቁ፣ መከራ ስደርስባችሁ ወደ እግዚአብሔር ወደ ኢየሱስ አይደለም ወደ ማርያም ሂዱ ተብሎ የተማሩ ሰዎች ናቸው። በእነሱ ልብ ያለው አውጥቶ ለጴንጤ እየሰጠው ያሉት። አየህ ወደ ኢየሱስ ክርስቶስ እንድትሄድ አይሰጠው ስንት መሰናክል አለ። ወደ ኢየሱስ እንዳትሄድ መንገድ ላይ ጎንቦስ ቀና የሚያደርግ አረ በኢየሱስ ክርስቶስም ቀጥ ብለን ወደ ኢየሱስ አባ አባ ብለን መጥራት እንችላለን። ስልጣን ተሰጥቶናል። ወደ ማንም ብትሄዱ ምንም መፍትሄ የለም። መፍትሄ ያለው በኢየሱስ ላይ ብቻ ነው። ወደ ኢየሱስ ነው፣ ኢየሱስ ያድናል። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከውን። መተረመሩ ሰት አዳዲስ ቪዲዮዎችን ይዘን መተናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳቸዋለሁ፣ ተባረኩ። ስሙ አይደለም ጌታ ኢየሱስን ማመን ጊፍት ያሰጣል ቢባልማ ሁላችሁም ጴንጤ ነበር ወይ? አደርሰና ነገሩ እንዳልከና ያያችሁ ለጊት ይችላል። ምን አይ ላይቭ ለተቻፊን ከፈትኩ ማለት የገዛ ሃይማኖቴ ላይ እስኒች አደርጋለሁ ማለት አይደለም። ሲቀጥል ምን አይነት ሰዓት ላይ ነው እንደዚህ ጥያቄ የምጠይቀው? ፈለገን ሳገኝ ይጠብቀህ። በትክክል ከፈለገ ጋር የተነሳውን ፎቶ አይቼ ነው ቪዲዮ የሰራሁብህ። ምክንያቱም አሁን አንተ ላለህበት ጉዳይ የሚያስፈልግ ፈለገ ሳይሆን ጌታ ኢየሱስ በጣም እርግጠኛ ሆኜ መንገር፣ ጌታ ኢየሱስን የተቀበለ ግፍት ይሰጠዋል ቢባል በጣም በእርግጠኝነት ጴንጤ ሆኜ ነበር ምክንያቱም የሌለህን ባህሪና ሃይማኖትን ያልሰጠህን ስድብ እንኳን ለጊፍት ብለቅ ነው የተላበስከው ስለዚህ አንተም ጊፍት ፈላጊ ነህ ጌታ ኢየሱስን ማመን ጊፍት ያሰጣል ቢባልማ ሁላችሁም ቄጤ ነበር የምትሆኑት እሺ ለቤላ እና ለቤላ አይነቶቹ አዲስ ሁሉ እናያልኩ አደለ ይኸው ደርሶናል ወንድሜ እናመሰግናለን ምንም ለዚህ የሌለው ነገር ነው እየተናገርክ ያለው እኮ ኢየሱስ እኮ አያስፈልገንም ምናምን እያልን እኮ አደለም ኦርቶዶክሳውያን እኮ ኢየሱስን አያውቁትም ኢየሱስ አያስፈልጋቸውም ያለምም የለም አያስፈልገንም ብለንም የተናገርንበት ቦታም የለም። ሃይማኖት አያድንም ላልከው ደግሞ አዎ ሃይማኖት ያድናል፣ ኦርቶዶክስ መሆን ያድናል። ግን ደግሞ ኦርቶዶክስ ስለሆነን እንደናንተ ጴንጤ ሆነን ኢየሱስ እናምናለን ስላላችሁ ብቻ እንድናለን እንደምትሉት አይደለም። እኛ ሥራ ያስፈልገናል፣ ምክንያቱም በዚህ ምድር ላይ ሆነን ብዙ ኃጢአቶችን እንሰራለንና እሱን ለማካካስ ደግሞ ሥራ ያስፈልገናል። እና ሲቀጥል ለጊፍት ቢሆን ኖሮ ሁላችሁም ጴንጤ ተሆኑ ነበር ላልከው ያንተን ጊፍት ቀቅለህ ገለው እዚህ ጋር ማንም ለጊፍት ብሎ ሃይማኖት የሚቀይር ሰው የለም፣ ከእንዳልክና ከዮኒ ማኝ ውጪ ማለት ነው። እኔ እምነቴን ቀይሬ ፈጣሪ ወይ በጊፍት ባርኩልኝ እንድባልም አልፈልግም። ያመንኩት ኢየሱስ ክርስቶስ ይበቃኝ ነው። ሰማችሁ? ለሰራነው ስራ ማካካሻ ያስፈልጋል። ከዛ ሃይማኖት ያድናል። የቱ ጋር ነው እንደምለው? አሁን አንተ የተናገርከውን የምናገርበት ቦታ ታሳየኛል? የለም፣ ፈጥ ያለ ጭፍን ጥላቻ። መጀመሪያ ለተናገርከው ነገር መልስ መጽሐፍ ቅዱስ ላይ እንዳለ እና እንደሌላ አጣርታ አውራ ሂዶ መስራት ስለብቻ ብቻ መስራት፣ ሃይማኖት አያድንም፣ አዳኝ ኢየሱስ ነው። የአንተ ስራ የሚያስፈልግ ከሆነ ታዲያ ክርስቶስ እንዲሁ በከንቱ መጣ ማለት እኮ። ሰርተ ለመዳን ሰርተ ለመግባት ኡህ እንዲህ የሚባል ነገር የለም። የተጻፈውን አንብብ ወንድም። ዝም ብሎ ስሜታዊ ሆኖ መስራት ህይወት ሊሆን አይችልም። እንዲሁ በነፃ ነው ሄዳን ነው መጽሐፍ። ይህንን ነው የምናገረው። ስለዚህ አንተ ሰርተ ለመዳን መከራ አትብላት፣ አምልጥና ወደ ኢየሱስ። ሃይማኖት አያድንም፣ ህይወት ኢየሱስ ነው። ብር ፈልጎ መኪና ቤት ፈልጎ ይ ወደ ቤት ወደ ቤት አንድ ሰው አይቀርም። መኪናና ቤት የሚሰጥ ቢሆን አንድ ሰው ኢትዮጵያ ውስጥ አንድ ሰው አይቀርም። ጠቅላላ ጴንጤ ነው የሚሆነው እ ለብር ብሎ የልሙናት እንኳን እየነር በውራት በአመታት አይደለም በቀናት ውስጥ ጠቅላላ ህዝብ ጴንጤ ይሆን ነበር። አድን ብር ስለሚሰጥ ግብት ስላለ ጴንጤ ሆነ። ቆንጂዬ ተረት ነው፣ ምንም አይሠራም። ተረት ደግሞ ህይወት ሊሆነ አይችልም። አንተ ደግሞ ወጣት ነህ። መጽሐፍ ቅዱስን አንብብ እ ዝም ብለህ አንተ በዚህ ዕድሜ ተረት ታወራለህ። ሃይማኖት እንዴት ያድናል? ሃይማኖት ያልተጻፈው አታንብብ ኢየሱስ ብቻውን ያድናል። ወደ ኢየሱስ ና። ኢየሱስ ይወዳል። ሰማይ ሳቡን አይታችኋል። እንዲህ እንዲህ በመሆን ሰማይ አይገባም። አንተም መጻክሉ ስላነበብክም በዚህ ዕድሜ እንዲህ እንዲህ ብለህ ገባ። ማን ላይ ያሳየውን አይታችኋል? ከማርያምና ከኢየሱስ ያው የኢየሱስ ፎቶ ባይሆንም ሐሳቡን ለመረዳት ያክል ማለት ነው። ከኢየሱስ ይልቅ ማርያምን ማየት መንግስተ ሰማያት ያስገባል? እንዲህ በመሆን አይደለም፣ ወደ ላይ የሚካሄደው ይሄን በማንበብ ነው፣ እዚህ ውስጥ ያለውን በማመን ነው። ገባ ይሄን ካነበብክ የዘላለም ህይወት አለ። እንዲህ ገልጠ፣ እንዲህ ገልጠ፣ በጌታ በኢየሱስ ስም ብለ፣ እንዲህ ገልጠ አንብበ፣ የዘላለም ህይወት ታገኛለህ። እዚህ ውስጥ ኢየሱስ አዳኝ እንደሆነ አስረግጦ ይናገራል እንጂ ወይ ወይ ወይ ወይ አሁን አንዴ አሁን እንደ ህጻን ልጅ እንትሰራለህ እንጂ እንዲህ በመሆን ጴንጤ ከመሆን እዛ አይዶ ጋነም አረ መጽሐፍ ቅዱስ አንብቡ። አረ ህይወት ኢየሱስ ነው። ውሸት ነው። እውነት ነው። ቅዱስ ገብርኤል ዳቦ ይበላል። ቅዱስ ገብርኤል ግሞ ይበላ ዳቦ ይበላሉ። እሺ ማርያም ጥላ ትዘረጋለች። ጥላ ለማርያም አንድ ሚሊዮን ጥላ ይገባል። መልሶ መርካቶ ለጉራጌ ያስረክቦት ዞር ይበል አባ ማቲያስ ይይዘት ትዘረጋለች። ጥያቄ ነው። አይ ትምህርት እንዲሆናቸው ነው። እኛ ፌዛር እኔ ፌዝ እዚህ ፌዝ ተናግራለሁ። ይሄን ስታዩት በጣም ትልቅ አምስት መጽሐፍ የሚያጽፍ ርዕስ ነው። ዳቦ ገብረል ዳቦ አይበላም የሚለውን ነው ብንተነት ነው። አምስት ቮሊዩም መጽሐፍ በዚህች ርዕስ ብቻ አምስት ቮሊዩም መጽሐፍ መጽሐፍ ይቻላል። ማርያም ማራም ጥላት ዘረጋም የሚለውን ከበባህል የታሰረውን ህዝብ ሰባት መጽሐፍ ሊጽፍበት ይችላል። ስለዚህ አሁን ይሄንን አሁን እያንዳንዱ እዚህ ውስጥ አይክደው ትክክል እኮ ነው፣ ግን በሳቅ አጅበው ሀሀሀ እያሉ ያቀርባል። ለምን እውነታው እንዲደበቅ ወይ ደግሞ ይ እንዳይደመጥ። ስለዚህ ፌዝና ምናልባት አንዳንድ መቀመጫቸውን እያዞሩ የሚደንሱ ማህበረሰቡን ለመምሰል ለአንቺ አይነት ቆጆ ሲገቡ እስኪ እንደው ትንሽ ሴፓችን ዞር አድርጉ ምናምን ብለን እናውቃለን። ስተት ነው ስተት ነው። በጸጋው ብቻ የሚል መጽሐፍ ቅዱስ ላይ የለም። አሁን የሉተር ስተት ከዚህ ይጀምራል። መጽሐፍ ቅዱስ ላይ እንዲሁ በጸጋው ድናችኋል የሚል ቃል አለ፣ ብቻ የሚል ቃል ግን የለም። አሁን መጽሐፍ ቅዱስ ላይ ራሳቸው ፕሮቴስታንቶቹ የሚጠቅሱት ጥቅስ አለ። ከዚህ ቃል ላይ የጨመረ ቢሆን የቀነሰ የሚል ቃል አለ መጽሐፍ ቅዱስ ላይ። ይህን ይወስዱና እናንተ ገድላ ድርሳናት ጨመራችሁ። እኛ አልጨመርንም። ምናልባት ማብራሪያውን በድርሳናት በተርጓሚያት እንከተላለን እንጂ መጽሐፍ ቅዱስ ላይ አልጨመርንም አልቀነስም። ግን የሚደንቀው ነገር ፕሮቴስታንቱ ዓለም አትጨምሩ አትቀንሱ ይላሉ፣ ግን ራሳቸው ጸጋ የሚለው ላይ ብቻ ብሎ ይጨምራል። መጽሐፍ ቅዱስ ላይ የሚል ቦታ የለም። በጸጋው ብቻ ነው የዳናችሁት፣ በጸጋው ብቻ ድናችኋል የሚል ቃል የለም። ሉተር የከተተው ቃል ነው። ሁለተኛ ሲቀጥል ሉተርና ፕሮቴስታንቱ ዓለም በጸጋው ብቻ ድነናል ለማለት ምንድን ነው መነሻ ጥቅሳችሁ ሲባል ኤፌሶን መልእክት ላይ ጥቅስ ይጠቅሳሉ። እስቲ መጀመሪያ ጥቅሱን እንመልከተውና እውነት ኤፌሶን ሁለት አምስት የሚናገረው በጸጋ ብቻ ስለመዳን ነው ወይ? ስራ አያስፈልግም፣ ጽድቅ አያስፈልግም ማለት ፈልገው ነው የሚለውን እስቴ የተወሰነ እንመልከት። መጀመሪያ ቃሉን እናንብበው። ኤፌሶን መልእክት ምዕራፍ ሁለት ከቁጥር አምስት እስከ ስምንት እንዲህ ይላል። መጀመሪያ ቁጥር ሀብት ስለሚ ይላል፣ በጸጋው ድናቸዋል የምትል ቃል አለች። አሁን በደንብ አስተውሉ፣ ብቻ የሚል ቃል የለም። ይህን ተስማማል፣ ግን በጸጋው ድንናል። በትክክል በጸጋው ድንናል፣ ብቻ የሚል ቃል ግን የለም። ቁጥር ስምንት ላይ እንዲህ ይላል፣ ጸጋው በእምነት አድኗቸዋል ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። አሁን እችን ይወስዷት እና በብዛት ምን ይላሉ? በስራ አይደለም ስላለ እናንተ የምትሰሩት ጾሙ፣ ጸሎቱ፣ ሱባየው፣ ስግደቱ፣ መባው፣ ገዳማት፣ ቤተክርስቲያን መሳለም፣ ይህ ሁሉ አያስፈልግም አያስፈልግም። በመጀመሪያ ደረጃ ስራ ህግ ብሎ የተጠቀሰው የትኛውን ነው ሰውን በወጥመድ ውስጥ ለመክተት የማይደረገው ሴራ የለም። ከገባ በኋላ ጾም ጸሎቱ ጸሎቱ ምኑ ምኑ አያስፈልግም። ድናቸዋል ድነናል። ምን እንሆን እንዲህ የምናገር ሄዳለን። ድናቸዋል ለምንጣቸዋል አትስሩ፣ ምንም አታረጉ፣ ምኑ እንዲህ እንደፈለጋችሁ እየጨፈራችሁ ቁጭ በሉ ተብለናል። እን ምንም እንዳይመካ ከስራ አይደለም አይደለም ነው። አንተ ለመዳን ምንም ስራ አያስፈልግም ነው። ከዳንክ በኋላ ትሰራለህ። የምትሰራው ግን ለመጽደቅ አይደለም ጽድቃችን የሚያያዘው ከኢየሱስ ጋር ብቻ ነው። ከኛ ስራ ጋር ምንም የለም። በጸጋ ድናችኋል፣ ማንም እንዳይመካ ከስራው አይደለም እና አትቀበልም። እንደ ድነናል በቃ ማንም እንዳይመካ ከስራ አይደለም። ሰርታ የምታመጣው ጽድቅ የለም። መጽሐፍ እንዲህ ብሎ ይናገራል። ሮሜ መጽሐፍ ምዕራፍ 10፣ 9 እስከ 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። አባ በልብ አምነህ በአፍ መስክረህ ትጸድቃለህ ትድናለህ። አለቀ ወገው ሌላውን ለመጨመር ግብ ግብ ምዕራፍ ምዕራፍ ሁለት ቁጥር ስምንት እስከ ፀጋ ጸጋ ባይምና ታድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም እና እዚው ስራ ለመክተት እንዴት ነው? የውሉ ጥረት የለም ያንተን አይነ ስራ የመርገም ጨርቅ ነው ብቻ የምል ቃል የለም አይደለም ምንድን ነው የምታወራው? አይደለም ተባለ እኮ ብቻ የምለው ቃል የለማ። ከየት ያምጠ ዞረ ዞረ ዞረ አየ ምንም የለም። እሱ የሚፈልገውን ለመክተት ሰውን በዛ ካልሆነ መያዝ አይችልማ። እናንተ ሰዎች መጽሐፍ ቅዱስን ማንበብ የጀመራችሁት ቀን እንደዚህ አይነት ሰዎች አይሻውዱ። ዋና ቁም ነገሩ እናንተን አስፈራርቶ መያዝ ነው የሚፈልገው። በቃ የሃይማኖታዊነት ዋና መገለጫ ነው ትውልድን ማስፈራራት፣ ከዛ በዛ ውስጥ መያዝ ሰው መጽሐፍ ቅዱስን ማንበብ ከጀመረ ከፍርሃት ይወጣል። የሆነ ሰው አስፈራርቶ ምንም ማድረግ አይችልም። ቅዱሱን መጽሐፍ አንብቧልና ከበጉ ጋር ከኢየሱስ ጋር ተገናኝቷልና። የዳነ ሰው ግን ይሰራል። አይሰራም አላልኩም። የምንሰራው ግን ለጽድቅ አይደለም፣ ሰርተን ለመዳን አይደለም። ይሄ በግልጽ ቋንቋ የተጻፈ ነው። መጽሐፍ ቅዱስን አንብቡ። ማንም አታላችሁ። ኢየሱስ ብቻውን ያደርጋል? ስሙ። አይደለም እኔ አሮ ጌታ ቃለሁ ልትሞት ስትል ጠሩኝ። ጨሌ እንደምታመልክ አቃለሁ። እና አሁን ሺ እያጣጣርሽ ነው፣ ንስሐ ግቢና ጨሌውን ጣዩ አልኳት። አረ እኔንም ልጄንም ይገልብኛል አለች። ሊቀ ይሁን እየሞትሽ እኮ ነው፣ በቃ እና ብትሞችም ከጌታ ጋር ሂጂ እባክሽ፣ ጨሌውንም ካጂ ጣዩ አልኳት። አልጥንም አለች። እንዳቀፈች ሞተች። እሷንም ልጇንም ገደለችው። አታም የሚያስገርም ነው ገዳይ ነው ግን ይፈሩታል እና እንዲህ ያለ ኢትዮጵያ ውስጥ መቼም እንግዳ አይደለንም በየቦታው አሉ የሲሞን መንፈስ አለ እና ይሄ የእግዚአብሔር ታላቁ ኃይል እያሉ የሚገዙለት ከታናሽ እስከ ታላቅ የሚገዙለት የሰማሪያ ከንቲባ አለ የሚያወጣው የሚያገባው ግን ሲሞን ነው ቀጭን ጌታው እሳቸው ራሳቸው ግዛት አላቸው ማለት ነው። ና ይሄ ሰው ተራ ሰው ብቻ እንዳይመስላችሁ እና ብዙ ሽባና አንካሳ የበዛው ከዚህ ከሲሞን ጥንቆላ የተነሳ እየመታቸው ነው፣ እና ከሱ በቀር ሌላ ሰምተው ስለማያውቁ ከሱ የሚበልጥ ኃይልም እንዳለው ስላልገባቸው ሁሉም ተገዙለት። ያሳዝናል። ያ ሁሉ ካህንና ነቢይ ባለበት ሲሞን አንዱን ከተማ በቁጥጥር ስር ከቶታል። የተፈተነ እግዚአብሔር ቃልና ኃይል ያለው ህያው አምላክ የሚያመልኩ ብዙ አሉ። ለሳማርያን የሚደርስላቸው አውጡ። አዎ ይሄ ስትሮንግ ሆልድ የሚባለው ነው። ክልሉን አስጠበቀ ማለት ነው። በዚህ ሰዓት ነው ሲሞን ክልሉን እንደያዘ ፊሊጶስ ወደ ሳማሪያ ገባ። ይገርማቸዋል ና እግዚአብሔር ሲሞን ስምዖንን ተውሶ ሲገባ ፊልጶስን ሰይጣን ደግሞ ሲሞንን ይዞ ግብ ግብ ገጠሙ ማለት ነው። እና ይሄንን ህዝብ ነፃ ለማውጣት ይሄንን ህዝብ እውነተኛ ወንጌል ለመስበክ የመጀመሪያው ድንበር ዘለል ስትሮንግሆልድ ሰብሮ የገባው ፊልጶስን እና በኋላ ውጤቱን እናየዋለን፣ ምን እንደሆነ ቅድም ስናነብን ሰምታችኋል። እና ውጤቱ በጣም የሚያስገርም ነው። በሰማሪያ ከተማ እምብርት ላይ ቆሞ ወንጌልን በድፍረት ሲሰብክ ብዙ አጋንንቶች እየጮሁ ብዙ ድንቅ ታምራት ሆነ። ሲቲ ኢቫንጀሊዝም ፊሊጶስ ራሱ እስኪገረም ድረስ አስገራሚ ተሃድሶ ጀመረ። ፍልሚያውን ጀመረው ማለት ነው። እስከ ሞት ድረስ ፈርቶ ተያይዞ የሚሄዱ ሰዎች አሉ። አምልጡ ወደ ኢየሱስ። እሱ ይወት ይሰጣል። ከእሱ በላይ የለም። እሱ ከፍ የሚል የለም። አትፍሩ፣ ወደ ኢየሱስ ነው፣ ህይወት ኢየሱስ ነው። በምድር በሰማይ ከሱ ከፍ የሚል የለም፣ ብቻውን ጌታ ነው። ወደ ኢየሱስ ነው፣ አትሻወዱ፣ ህይወት ኢየሱስ ነው። ኢየሱስ ያድናል። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። የኢየሱስ ይመተባረከው። እወዳችኋለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ተባረኩ።